ትሽን ታቂያለሽ? እንዴው ምገርማል። ሰላም ሆናችሁ ነው ይቻችሁ ምን ይያሽ ነው እሱን ተውና፣ ቆይታ ምንድን ነው ሄደችሁ? ምናሴ ከትምህርት ቤት ሲመጣ ሰው ሲያጣ እንደከፋው ሂጅ ሊቀበለው። አንተ ደግሞ ልጆቹን ይዘና ብላኝ ነው ሄደችው። ጥሩ ነው ከን አባዬ ከአናና ከርከ ልጅ ቢው ነው ደስ የሚል? እንዴ ምን አይነት ጥያቄ ነው? ለምሳሌ እኔ አና ነው የምወዳት? እሷ ሀቴ ብትሆን በጣም ነው ደስ የሚለኝ እውነቱን ለመናገር ሀና የምትወደድ ልጅ ናት። ስለዚህ ሀና ልጅ ብትሆን ደስ ይላል ማለት ነው። ያ ማለቴ ግን ርግብ ልጅ ብትሆን ቅር ይለኛል ማለት አይደለም። ኧረ እባክህ ቆይ ከጊዜርጋላለመቀየም ነው አይደለም ሰላምዬ። ልጆች እኮ የፈጣሪ ስጦታዎች ናቸው። በሀሴት ምክንያት ተጣልተን ይኸው እኔና እናትሽ ከመለያየት ደርሰን ነበር። አሁን ግን ያም ይሁን ይህ፣ ዋናው ነገር ሀሴትን ማግኘት ነው የምንፈልገው እኔ ሀና ብትሆን ነው ደስ የሚለኝ፣ ግን ደግሞ ሀና ብትሆንም በጣም ከባድ ነው። እንዴት ሀና በጣም የምትወዳቸው አባት አሏት። እኔ እህት አማዬን፣ ደግሞ እናት ምናሴን ወንድም አድርጋ ብትቀበል እንኳን አባቷን መተው ለእሷ በጣም ከባድ ነው። እያስቀናሽ መሆኑ ነው ምና ቀና እንዴ! ልጅ የከሆነች እንዴት ነው ማልቀና? አታስብ፣ ስቀልድ ነው። ሀና ፍቅር መስጠት በደንብ ታውቅበታለች። አይደለም ለሁለት አባቶች ይቅርና ዓለም ላይ ያሉ አባቶች በሙሉ የሱ አባቶች ቢሆኑ ለሁሉም ለአንዳቸውም እንኳን ፍቅር ሳታጎል መስጠት ታውቅበታለች። ለማንኛውም እኔ ልንቀሳቀስ ከፈለከኝ እንደውሉል። እሺ፣ በደንብ ነው የገባኝ። በአንቺ እምነት ሀና ናት እውነተኛ አይደል? እኔ ግን ሌባና አጭበርባሪ ነኝ። ሀናና ትክክል የሚለው እውነት ነው። አንቺ ግን አጭበርባሪ ነሽ የሚለው የእኔ ሀሳብ አይደለም። ተይኝ እባክሽ። ነገ ውጤቱ ሲመጣ ዛሬ በተናገርሽው ነገር ትጸጸችበታለሽ። ውጤቱ እኮ ሀናንም ልጅ አድርጎ ሊያመጣት ይችላል። እሱን አላሰብሽም? መቼስ ሀሴት ሁለት ነበረች። ስራ መስራታችን ተገቢ ነው። ለእሷ ብለን ሳይሆን ሴትነቱ እንዳይጠፋ መስራታችን ለራሳችን ይጠቅመናል። ተመስገን፣ ተመስገን አምላኬ፣ ልጆቼ በህይወት አሉ። እንዴ አባዬ፣ አይኖሩም ብለህ ነበር እንዴ? ሁለታችሁም እንደቀልዶታችሁ እኮ እልም አላችሁብኝ። አንዳንዴ እኮ ሙድና ያስቦት ብለህ ነው አንተን አደሌን ሁሉ የምታደርገው። እና ምን ችግር አለው? ማለቴ ደበረት እንዴ። እንዲ፣ ግን አንተ መቼ ነው ልብ የምትገዛ? የት የሚሸጠውን ፋዘርዬ፣ ደግሞ ለመግዛት ሳንቲም የለኝ። በቃ አታስብን፣ ይገዛልሃለሁ አባ፣ ያንተ እንዴት ነህ? ደህና ነኝ ይመስገን። ወደ ሐኪሞቹ ኮሌር ነበር እንዴ? ለምን ሀና? እንግዲህ ያው ድራማ እየቀጠለ ነው። ማን ነው የሚያሸንፈው? ሀናና እርግብ ማን እንደሚያሸንፍ እንግዲህ እናያለን። በማለት ሁሉም እነ ሰላሙም ሁሉም ሀናን ነው የሚወዱት፣ ሀና ነው የሚደግፉት። ነገር ግን ወይዘሮ ሜላት ብቻ ያው ሀናን ትወዳታለች፣ ነገር ግን ውስጧ እንድትቀበል ያደረጋት ያቺ ኡርኩስ ነች። እንግዲህ ሜላትን ወይ ወሰወሰቻት እርግብን እንድትቀበልም ያደረገቻት በነገራችን ላይ ማለት ነው። እንግዲህ ምርመራ በሄዱበት ሰዓትም ሰላም አባቷን እንዲህ በማለት ጠይቀው ነበር። እና እናትዮ ወንድሟ ከትምህርት ስለሚመለስ ቤት ሄዳ ነበር። በዛን ሰዓት ከአባትዮ ተቀምጦ አባቴ እናቴ የት ሄደች ስትል አይ ወንድሚሽ

እናቴ ለምን ሄደች ምርመራው ሳይጠናቀቅ? ስትል ምናሴ ከትምህርት ቤት ስለሚመጣ እንዳይከፋው በማለት ሰው ሲያጣ እንዳይከፋው በማለት ሄጄ እቀበላለሁ አንቴ ደግሞ ልጆቹን ይዛ መምጣት ትችላለች በማለት ሄዳለች አለች። እና አባዬ እኔ አንድም ቀን እናንቴ ሰላም ሆናችሁ አላየኋችሁም በማለትም ትጠይቋለች። አባትዮም ስንጨቃጨቅ ስንጨቃጨቅ ከፋን አይተሽን ታውቃለች ትል። እንደውም የሚገርመህ እኔ አንድም ቀን ሰላም ሆናችሁ አይቻችሁ አላቅም በማለት ትነግራለች። አለይ ሰላም እናም፣ ደግሞ አባዬ የሚገርምህ ነገር አንድ ነገር ልጠይቅህ ስለዋለች እሺ አለች። ግን አባዬ ትለዋለች ከሀናና እና ከርግብ ልጅ ቢሆኑ ማን ደስ ልሃል ብላው ትላለች። ምን አይነት ጥያቄ ነው የምትጠይቂው? ይላታል ለምሳሌ እኔ ሀናን ነው የምወዳት ብላ ትነግረዋለች። እውነት ለመናገር እኔ ሀና የምትወዳት ልጅ ነች በማለት ይነግራታል። አይ እንደዛ ማለቴ አይደለም እርግብ ልጄ ብትሆን ቅርለኛል ማለቴ አይደለም፣ አረባ ከ ከዝገር መቃያ ለማለት ነው በማለትም ትነግሯል። አይደለም ሀንዬ፣ ልጆች እኮ የፈጣሪ ስጦታ ነው ይላታል። እኔና እናትሽ ተጣልተን ይሄው በዚህ ጉዳይ የተጨቃጨቅ ነው ብሎ ይነግራታል። እኔ ግን ሀና ብትሆን ደስ ይለኛል በማለት ትለዋለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንግዲህ ቪዲዮን ከወደዳችሁ ላይክ እና ሼር ያደረጋችሁ ገባበሉ ለቤት የዲስ ሆናችሁ ደውል ምልክቱን ማጥቆሩን እንዳረሱ እያልኩኝ ቤተሰቦቼ ሁላችሁንም አመሰግናለሁኝ። እናው እንግዲህ ኖላዊት 46 እንግዲህ ክፍል ቀጥሏል። እንግዲህ ሁለቱም እንግዲህ ውጤታቸው ምን ላይ ደረስ? ለአባቷም ሰላም እንዲህ በማለት ትነግረዋለች። እኔ ግን ሀና ብትሆን ልጃችን ደስ ይለኛል በማለት ትነግረዋለች። ሀና ግን ብትሆንም ግን በጣም ያሳስበኛል ብላ ትነግረዋለች። እንዴት ይላታል። በዛን ሰዓት በጣም የምትወዳቸው አባቷ ስላሏት እኔን እህት፣ እማዬን ደሞ እናም ደሞ ምናሴ ወንድም አርጋ ብትቀበሉ እንኳን አባቷን ለመተው በጣም እንትን ላታል፣ በማለት ትነግረዋለች። በዛን ሰዓት እያስቀናሽ ነው ላታል አባትዮ። ልጄ ከሆነች እንዴት ነው በማለት እነግራታል። ልጄ መሆኗን እንትን እንዳት ሲላት፣ አታስብ። ሀና ፍቅር መስጣት ለሁሉም ትችልበታለች፣ ከሁሉም ትኖራለች። አይደለም ለሁለት አባቶች ይቅርና አለም ላይ ላሉ አባቶች ቢሆኑ እንኳን ፍቅር ለአንድም ታታስቀር ፍቅር ትሰጣለች በማለት ላይ ይነግራታል። በዛ ሰዓት እሺ እኔ ለማንኛውም እኔ ልውጣ በማለት ትነግረዋለች። ከፈለከኝ ደውልኝ ብላ ታናግረዋለች። እንግዲህ አባትዮም እሺ ብሎ ይሸኛል። እርግብና ሀና ደግሞ አንድ ላይ ነበሩ። በዛን ሰዓት ደግሞ እኔ በበኩሌ አንቺ እኔን እንደዚህ የውሸታም ነሽ ሀና ነች ትክክለኛ ነሽ ብለሽ ታስብኛለሽ ብላት ትጠይቃታለች። ሰላምን ሀና እውነት ትክክል ነች ብላት ነገር አንቺ ግን አጭበርባሪ ነሽ አይደለሁም አላልኩሽም ብላታለች። በዛን ሰዓት እርግብ ደግሞ ተይባኩሽ ነጌ እኮ ውጤቱ ሲመጣ አምነሽ ትቀበያለሽ ትላታለች። ውጤቱ እኮ ሀናንም ልጅ አርጎ ሊያመጣት ይችላል በማለትም ትመልስላታለች። እሱን አላሰብሽውም ወይ በማለት ትላለች። እርግብም ሀሴት ሁለት ነበረች በማለት ብላ ትነግራታለች። የሃናም አባት እንግዲህ ሐኪም ቤት ናይ ነበሩ። በሐኪም ቤት ላይ የሃናና እንግዲህ ሁለቱም እንግዲህ ሚሳ ሰርቶ ተመካክሮ ነበር የሄዱ። ሰርቶ ለአባትዮ ይዞላቸው መጣ። ተመስገን ልጆቼ አላችሁ በህይወት ሁለቱም በማለት ይነግራቸዋል። እንዲህ አኖሩም ብለህ ታስብ ነበር? አረ ዶክተሮች ጋር ሄጄ ላስተውን ነበር በማለትም ይቀላለዳሉ። ነገር ግን የሀና እንግዲህ እውነታ ይወጣል ወይስ እንዴት ነው ብላችሁ ታስባላችሁ። እኔ ሀና እውነታዋ እንዲወጣ ነው የሚፈልገው። እንግዲህ ሰላምም እንግዲህ ሁሉም የሚጠብቀው በጉጉት የሀናን ውጤት ነው ማለት ነው። ውጤቱም ተቀየረ አልተቀየረ እንግዲህ ምን ላይ ነው? ያቺም ደግሞ የቤት ጉዳይ አሳስቧታል፣ የገንዘብ ጉዳይ አሳስቧታል። ውጤቱንም ለማስቀየር ብዙ ወጥታ ወርዳለች ማለት ነው። ነገር ግን ከኋላ ብዙ ነገር እንደሚጠብቃትም ያስታወሰች ነው ማለት ነው። ለልጅቷም እንደዛው የነገረቻ ነበል አይርግም ማለት ነው። እና ተንኮሏ ሴሯ እየቀጠለ ነው። ቤተሰብ ቪዲዮን ላይክና ሼር እያደረጋችሁ ክፍል 47ን እንጠብቃለን ማለት ነው። ቤተሰብ በላይክ ግቡ ማለት ነው። ሲገቡ ወሰላሙ አለይኩም